ደሞዝ በስንት ቀን እንጠይቅ? ደሞዝ ማለት ለኔና ላንቺ የልፋታችንና የድካማችን ውጤት ስለሆነ ደሞዛችንን መቀበል ግዴታችን ነው። እኔና አንቺ ደሞዛችንን በአግባቡ የማንቀበል ከሆነ የኔና የአንቺ ደሞዝ ለነሱ መዝናኛቸው ይሆናል። አንዳንድ አሰሪዎች አስበው ደሞዝሽን የሚሰጡች ሲሆን፣ አንዳንዶቹ ደግሞ ግድ የሌላቸው ኬርለሶች የሆኑ ናቸው። ስለዚህ አንቺ አስበሽና አንቺ ቀንሽን ጠብቀሽ ደሞዝሽን መቀበል አለብሽ። አሁን አንቺ አይበለውና ብትታመሚ ወይም የተለያዩ የጤና ችግሮች ቢደርሱብሽ፣ አንቺ ደሞዝሽን ሳትቀበይ ስትሰሪ፣ ስትለፊ፣ ስትደግሚ ከነበረ አንቺ በታመምሽው በዛው ቀን ትኬት ኦንላይን ተቆርጦ ወደ ኤርፖርት ትሸኛለሽ። ያ ማለት የለፋሽበት የደከምሽበት ብዙ ዋጋ የከፈልሽበት ወጣትነትሽን ብዙ ነገርሽን መስዋዕት ያረግሽበት ገንዘብሽን ሳትቀበይ ትሸኛለሽ። ለምን የአንድ ወርና የሁለት ወር አይሆንም? ገብቶሻል አይደለ? አንዳንድ እህቶች በጣም ብዙ ብዙ ስህተቶችን በራሳቸው ላይ የሚፈጥሩት እራሳቸው ናቸው። መጀመሪያ ላይ እዛ ቤት እንደገባሽ አንቺን ደሞዝ በየስንት ቀን መቀበል እንዳለብሽ ጠንቅቀሽ ማወቅ አለብሽ። የትኛውም አረብ ሀገር ላይ ኖሪ፣ ግዴታ ደሞዝ መቀበል አለብሽ። ለፍተሽ ደክመሽ ጥረሽ ግረሽ አይደለም እነሱ ወጥተው ሾፒንግ ሲያረጉ፣ እነሱ ወጥተው ሲዝናኑ፣ እነሱ ወጥተው ሲፍታቱ፣ እነሱ ወጥተው እንደፈለጋቸው ሲሆኑ፣ አንቺ እነሱ ቤት ውስጥ እነሱ የበታተኑትን ልብስ የበታተኑትን እቃ የበታተኑትን ጫማ የበታተኑትን ካልሲ የበታተኑትን ሞዴስ ሳይቀር የበታተኑትን ሁሉንም ነገር በየቦታው እዛ የሚቀመጠውን እዛ እዛ የሚቀመጠውን እዛ መንገድ አስይዘሽ አስተካክለሽ ለረጅም ሰዓት ቆመሽ እቃ አጥበሽ፣ እነሱ ከቤት ምንቅርቅር አድርገው ወጥተው እነሱ ከወጡበት ሲመለሱ እንዲቀና ብለው ፈገግ ብለው ሲያዩ ቤቱ የሚያምር ቤት የተስተካከለ አልጋ የተስተካከለ ቁምሳጥን፣ የታጠበ የተተኮሰ ልብስ፣ የታጠበ እቃ፣ ሁሉም ነገር ብር ተብለው የሚያዩት ከውጭ ወደ ቤት ሲመጡ ባንቺ ምክንያት ወይም በኔ ምክንያት ነው። ስለዚህ ይሄ ሁሉ ልፋት፣ ይሄ ሁሉ ድካም፣ ይሄ ሁሉ ውጣ ውረድ ታልፎ የሚመጣን ገንዘብ ለመጠየቅ የምትፈሪ ልጅ ደህና ነሽ? በደንብ አዳምጪ። አንዳንድ ጊዜ በዚህ እየሰማን በዚህ ባንደፋ ጥሩ ነው፣ ወይም በዚህ ሰምተሽ በዚህ አትድፊው ይጠቅምሻል። ብዙ ጊዜ የሚለቀቁ ቪዲዮዎችን የኔንም ሆነ የሌላን ሰው ስለ አረብ ሀገር የሚያወራ ቪዲዮ ከመጀመሪያ እስከ መጨረሻ በቻልሽ አቅም ስሚው። ምክንያቱም የሚጠቅምሽን የቱ ጋር እንደምታገኝ ሰላም አታቂ ተረዳሽኝ አደለ? ከዛ ባለፈ ስራ የሚበዛብሽ ምናም ከሆነ ደግሞ የብሉቱስ ኤርፎን ካልሽ በኤርፎን አድርገሽ አዳምጭ። እኔም ብቻ ሳይሆን የትኛውም ስለ አረብ ሀገር የሚያወራ ለምን ከሌሎች ተሞክሮ ከሌሎች ተማሩ። ብዙ እህቶች አሁን ላይ ሴትዮ የሁለት ወር ደሞዝ አልሰጣለች። የሶስት ወርስ ዋጋ ኖሮኝ የሁለት ወር ብቻ ነው ያለሽ አለችኝ። እኔ አንድ ልጅ በጣም የማውቃት ልጅ ቲክቶክ ላይ ምን ብላ ጻፈችልኝ እኔ የአንችን ቪዲዮ አይቻለች። የአራት ወር ደሞዝ ነበረኝ። ሴትዮ ዋጋ ደሞዝ ብዬ ስጠይቃት አለች የሁለት ወር ብቻ ነው ያለሽ አለችኝ። የሁለት ወሩን እኮ ሰጥቼሻለሁ ብላ አመደደችኝ። እኔ ግን በየአራት ወሩ ልቀበል ብዬ ትቼው ነበረ ከዛ ከመጣው ይሄው እኮ አራት ወሬ ነው ምናምን ብዬ አስረድቼ፣ ቢሮ ተደውሎ ስንት ነገር አድርጌ ነው ደሞዜ የተቀበልኩት። እና በጣም ነው ማመሰግነው አለችኝ ማለት ነው። እና እነሱ ጋር ደሞዝ አታስቀምጡ። እነሱ በምን ሰዓት በምን ደቂቃ፣ በምን ታይም እንደሚቀየሩ እንደሚለወጡ መረጃ የላችሁ። በምንም ተአምር በጣም ከቆየ ደሞዛችሁ እነሱ ጋር ሁለት አይ ቲንክ ሁለት ቀን አልፎት ደሞዝሽ ዛሬ ሆኖ ከሁለት ቀን በኋላ ደሞዝ ትያታለሽ። ከዛ በኋላ ወይም ደግሞ በእለቱ ቀን ዛሬ ደሞዜን እፈልጋለሁ ለቤተሰብ ልልክ ነው። ወይም ደግሞ ቆየት ብለሽ ሁለት ቀን ደሞዝ ቀንሽ አልፎ እስከ አምስት ቀን ካልሰጠችሽ ቀጥታ ሌቨር ኦፊስ ደዊ። በየሀገሩ ያለው የሌቨር ቁጥር ይለያያል። በእርግጥ እኔ ብዙ እህቶች ሌቨር ደውለን ደሞዛችን እንደዚህ እንደዚህ ተሰጠ ምናምን ሲሉ እሰማለሁ በጣም ብዙ እህቶችና ግን የሌቨሩን ቁጥር የእያንዳንዱን የሌቨር ቁጥር የምታውቁ ልጆች፣ ለምሳሌ ዱባይ ያላችሁ የዱባይ ሌቨር ቁጥር ይህ ይሄ ነው፣ የፖሊስ ይሄ ነው ብላችሁ እስኪ ኮሜንት ላይ ጻፉ። መልካምነት ለራሱ ነው፣ አይከፈልበትም። ኳተር ላይ ያላችሁም ደግሞ የኳተርን የሌቨር ቁጥር ጻፉ። እኔም ደግሞ ዲስክሪፕሽን ላይ እጽፍላቸዋል። የሌቨር ቁጥር የኳተር ማለት ነው። የሌቨር ቁጥር ለምን ይጠቅማል? ደሞዝ ከተከለከልሽ እንደገና ደሞዝ ከተከለከልሽ ደሞዝሽን ደውለሽ ተናግረሽ እንዲሰጡሽ ታድርጊያለሽ ማለት ነው። ምግብ ከሌለ ማረፊያ ከሌለ ቅባት፣ ሻምፖ እነዚህ እነዚህ ነገሮች ከሌሉ ሌቨር ደውለሽ ይሄ ይሄ ነገር የለም ይሄ ይሄ ነገር የተሟላልኝ አይደለም ብለሽ ማመልከት ትቻለሽ። ግን በዋነኝነት ሻምፖ፣ ኮንዲሽነር ይሄ ይሄን ነገር አንዴ ትገዣለሽ አንቺ ለአንድ ወርሽ ለሁለት ወርሽ የምትገዡ እስከ ሶስት ወር ከአንድ ወርሽ ከሁለት ወር ደሞዝሽ ሁለት መቶ ሪያል ወስደሽ ብትገዢ እስከ ሶስት ወር እስከ አራት ትጠቀሚያለሽ። እሱ ችግር የለውም። ካልገዙልሽ በሻምፖ እና በኮንዲሽነር ከነሱ ጋር ተጨቃጨቂ። ጥለሽ ለምትሄጁ ወይ አንዳንድ ጊዜ ከራሳቸው የሚገዙ አሉ። አንዳንዶቹ ደግሞ ከራሳቸው ግዡ የሚሉ አሉ። ስለዚህ በዚህ አትጨቃጠቁ። ደሞዝ ግን ኢምፖርታንት ጉዳይ ነው። ስለዚህ እነሱ የነሱን ገንዘብ ማውጣት አይፈልጉም። የሰራሽበት፣ የለፋሽበት፣ የደከምሽበት ዋጋ ያወጣሽበት ጉልበትሽን ያፈሰሰሽበትን ደሞዝሽን መስጠት የማይፈልጉ በጣም ብዙ አሰሪዎች አሉ። ብዙ ለመስጠት የሚሳሱ በቃ አንቺ ሰርተሽ ለፍተሽ እንደሆነ እነሱ ቤት ያምብር እየተቀበልሽ ያለሽው የሚረሱ አሉ። ስለዚህ ሌቨር መደወል አትርሱ። ውሃ ቀጠነ ብላችሁ ደግሞ አስደውሉ። ሌቨር ማለት ደሞዝ ካለ ማረፊያ ካለ ምግብ ካለ ሻምፑ፣ ኮንዲሽነር ብላችሁ ሌቨር መደወል። ይሄ የመንቀባረር መንቀባረር ነው። ሰው ሀገር መሆንሽን አረቤት መሆንሽን አትርሽ። ስለዚህ በደሞዝ አትቀልዱ ማለት ነውና፣ ሳውዲም ያላችሁ የሌቨር ቁጥር ጻፉ። ደሞዝ እየተቀበሉ ያልሆኑ ልጆች የሁለት ወር የሶስት ወር ደሞዝ። አንዳንዶቹ ደግሞ ደሞዝ ሲጠይቁ አሰሪዎቻቸውን ይሰድቧቸዋል። እኔ አንድ ልጅ በቀደም ምን አለችኝ? ደሞዝ ስጠይቃለች ይሰድበኛል ሰው እየዋለች እንዴ፣ ምን ማለት ነው? ለምረም ይሰድባት አያቸው እሱ ጋር እየተዎቹ በየአንድ ወር ስጠይ ስትለው በሁለት ወር አላት። ሁለት ወር ሲደርስ ደግሞ ይሰድባታል። የሆነ እቃ አዘዋ ስትወስድ ያመናጭቋታል። ስለዚህ ገንዘብ ላለመስጠት ሲፈልጉ እንደዚህ ነው የሚያረጋቸው። እነሱ እንደዚህ ነው የሚያረጋቸው። ያመነጫጭቆሻል፣ ይሰድቡሻል። አንዳንድ ጊዜ ቡሻል አንድ አንድ በቃ ይሁን እንድጠፊም ይሁን ምርር ብሎሽ በቃ የሆነ ነገር እንድታርጊ። እንደዛ መሆን የለበትም። ከዛች ቤት እግርሽን ሳታወጭ ሌቨር ደውለሽ ደሞዝ የተሰጠኝ አይደለም እኔ ቤተሰብ ኃላፊነት አለብኝ ደሞዝ እንዲሰጡኝ አድርጉልኝ ብለሽ ማመልከት አለብሽ እንጂ ዝም ማለሽ ማለት የለብሽም በፍጹም። አለ ነው። ስለዚህ የትኛውም ሀገር ላይ የምትሰሩ ልጆች፣ አረብ አገራት ላይ ያላችሁ በአጠቃላይ እንደው አደራ አደራ አምላችሁ ነገር እናንተ ብትታመሙ እንደነገርኳችሁ ነው። መድገም አይሆንብኝ ጤነኛ አሰሪ ያመጣሉ በእናንተ ቦታ ማለት ነው። ስለዚህ ገንዘባችሁን በየወሩ ተቀበሉ። ሶስት ወር አራት ወር እነሱ ጋር አታስቀምጡ። አምስት ወር ስድስት ወር አታስቀምጡ። የእኔ ሴትዮ መልካም ናት፣ የኔ ሴትዮ እንደዚህ ናት የሚባል አማርኛ አይሰራም። አረብ ሀገር ላይ እንኳን አረብ ሀገር ላይ አር የኢትዮጵያ አሰሪ ራሱ ቢሆን እንዲህ የሶስት ወር የአራት ወር ማስቀመጥ ተገቢ አይደለም። ይሄ ልፋትሽ ነው፣ ይሄ ድካምሽ ነው፣ ይሄ ዋጋ የከፈልሽበት ነው። ስለዚህ መቀበል አለብሽ። አትፍሪ። እኔ አንዳንድ ልጆች ፈራው ምን ብዬ ልጠይቅ እንዴ እሷ ትፈራለች እንዴ አንቺን እቃ ስታዝሽ ትፈራለች ወይ ልብስ ጠቢ ስትልሽ ትፈራለች ወይ የጫማ ሶል እንደኔ የምታጥቢ ከሆነ የጫማ ሶል ጠቢ ስትልሽ የእኔ ቪዲዮዎች ብዙዎቹን ገብታችሁ ከስር ስሟቸው እኔ ብዙ ስራ ነው የምሰራው ብዙ እንደዚህ ነው ማድረገው የምትሉ ልጆች ክፍል አንድ ክፍል ሁለት ብዬ ሰርቻለሁ ቪዲዮ እኔ የምሰራውን ስራ ማለት ነው አንዳንድ ጊዜ ስራ በጣም በስቶ ከአቅሜ በላይ ሆኖ ራሱ ደክሞኝ ወገቤን እንደዚህ እያመበኝ ራሱ ቺ የምሰራው ደሞዝ ፍለጋ ነው አይደለም ስለዚህ ያን ሁሉ ዋጋ ከፍዬ ሰርቼ ውሻ አውጥቼ ጫማ ሶላ ጥቤ መኪና ጥቤ የእኛን ግቢ ስፋቱን አጠይቁኝ፣ ያን ሁሉ ግቢ አጥቤ ቪላ ቤት አጽድቼ ልብስ በቀን ሶስት ማሽን አራት ማሽን ሁለት ማሽን በየቀኑ ታጥቦ ከአርብ ውጭ ያን ሁሉ አርጌ ደሞዝ ሲደርስ ሴትዮዋን ፈርኋት። ምን ማለት ነው? ይህን ሁሉ እንኳን ስራ ባሰሪ ለምን አንድ ክላስ አታጸጅም? ለምን አንድ ኩሽን አታጸጅም? እሷ ከሀገርሽ አመጣችሽ ሰርተሽ ገንዘብ እንድሰጥሽ ገንዘብ እንድታገኝ ነው ስለዚህ ምንም መፍራትም ሆነ መሽቆጥቆጥ አያስፈልግም ይሄ ፈራሁ ምናምን የምትሉ ልጆች ልትፈሪ የሚገባው ነገር አጽያት ነገር ስታደርጊ ወይ ስትሰርቂ ገብቶሻል ያልሆኑ ነገሮችን ስታደርጊ ነው መፍራት ያለብሽ እንጂ መፍራት ያለብሽ ባልሆኑ ነገሮች ስትገኝ ነው እንጂ የሰራሽበትን የለፋሽበትን የደከምሽበትን ገንዘብ መቀበል መፍራት የለብሽም ደፋር መሆን አለብሽ እነሱ በደሞዝሽ ከተሽቆጠቆጥሽ ምግብ ለመብላት ከሰው ተከታዮች ቆጣቆሽ፣ ኢቭን በራስሽ ገንዘብ የሆነ ነገር ልግዛ እንኳን ብለሽ መጠየቅ ከፈራሽ በነብስሽ ነው የሚጫወቱ። ስለዚህ ደግሞ ዚህን ተቀባይ ቅባት ሻምፖ፣ ኮንዲሽነር ከገዛችልሽ አመሰግናለሁ እግዚአብሔር ይስጥልም ቴንክ ዩ ብለሽ በትትና አመስግና። ካልገዛችልሽ ደግሞ ይሄ ይሄን ስለምፈልግ አሁን ብር ስላለኝ እጅ ልግዛ ብለሽ በመቶ ሪያልም ይሁን በሁለት መቶ ሪያልም በያለሽበት አገር ብር የሆነ ገንዘብ ወስደሽ ለራስሽ አድርጊ፣ አትንገብገቢ። እሺ አንዳንድ ልጆች እንደዚህ አትንገብገቡ። ደሞዝ እየተሰጣችሁ ሻምፖ ኮንዲሽነር ሰዎቹ አይገዙልኝም ምናምን እያላችሁ እንትን አትበዱ። እንዲህ አትቋጥሩ። መቋጠር ጥሩ አይደለም። ለራስሽ ሁኚ። ከራስሽ በኋላ ነው ምንም ነገር የሚሆነው እና በደሞዝ አትቀልዱ። ደሞዛችሁን ባግባቡ ተቀብሉ ለማለት ነው ወዳጆቼ፣ ቤተሰቦቼ፣ ተከታታዮቼ፣ አክባሪዎቼ ባላችሁበት ሰላማችሁ ይብዛልኝ። ፈጣሪ ሰላማችሁን ያብዛልኝ። አንቺ በጣም ጎበዛች፣ በጣም ጠንካራ፣ በጣም ጀግና ሀርድ ወርከር ሴት ነሽ። እንደ አንቺ አይነት ሴት እዚች ምድር ላይ የለችም እንድትኖርም አችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ ዳግመኛ እንድንገናኝ፣ ሰብስክራይብ ማድረግ እና የደውል ምልክቱ ማትኮር እንዳለሽ ቪዲዮንም ላይክ ማድረግ እንዳለሽ፣ አሳብ አስቴት ካለሽ ከስ ኮሜንት አድርጊልኝ፣ አነባዋለሁ። እኔም ማግኘት ከፈለግሽ ዲስክሪፕሽን ላይ ቴሌግራም ቻናል አለ፣ ጆይን በይን። አመሰግናል።